የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ መጨረሻ አሳምረው ሄርሜላ የሰዋል ስትን ጠለጤ መጨረሻ። እሺ ይሄ ሆነ። አልሞተችም አልሞተችም ሄርሜላ። መታለይ እንግዲህ ዳመናው እንትን ሲል እያለ አብርሃም ነው የዘፈንላት እየተባለ ነው። እውነት ነው ወይስ ውሸት? ግን አብርሃም አይዘፍንላትም። ተው ሚዲያውን ሞቅ ለመቅ ለማድረግ እንጂ ማለት ነው እና ሄርሜላ ለአንተ ብዬ ነው ብዙ ነገር የሆንኩትኝ እያለች ነው። ቤተሰብዬ በጣም ገራሚ ነው። እንደዚህ አንድ ባለ ትዳር ላይ እንደዚህ አድርጎ መንዘላዘል እንዲህ። ሄርሜላ በቃ ወደ እራስሽ ተመለሽ በቃ። እኔ እኮ ትናንትና ታንቀሽ ሞተሻል ብዬ፣ አረ ሄርሜላ መልስ መልሽልኝ ብዬሽ ነበር እና ዛሬ መልስሽን ይዘሽ ስለመጣሽ ደስ ብሎናል። አልሞተችም ቤተሰብ። ሄርሜላ አለች። እኛ እንድትሞች አንፈልግም፣ ግን እታነቃለሁ ስላልሽ መቼም የዛሬ ክሮሮክ የዛሬ እንትን አልገደለም፣ ዲቶል አልገደለም። እና እንኳን የሚያርሞሽ እንላለን። ቤተሰብዬ ብዙዎቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኖሪ ሙልጭ ማለት ነው። እና በጣም የገረመኝ በጣም በጣም በጣም የሄርሜላ ነገር ተይ። እንደምን ሆነሽ ነው እዛም እዛም እግርሽን ስታነሽ እንዳላፈነደሽ ዛሬ ምን ነካሽ? ዝሙትን ስታስተላልፊ ተይ ብለን ነበር፣ ተይ ብለን ነበር።